ሰላም ሰላም የናና ቤት አፊሌት ተጠቃሚዎች፣ ዛሬ እንዴት አፊሌት ናና ቤት ላይ መመዝገብ እንደምንችል፣ እንዴት ሊንኮች ክሬት እንደምናደርግ፣ እንዴት ሪፖርት እንደምናያብረ እናያለን። ስለዚህ ለአዳዲስ ዩዘሮች ለነባር ዩዘሮችም ለመግባት ናና ቤት ባክ ኦፊስ ዶት ኮም የሚለው ላይ እንገባለን። እዛ በመቀጠልም ሳይን አፕ የሚለው ምልክት ተጭነን እንገባለን ማለት ነው። ሳይን አፕ ፎር አፊሌት እንላለን። ስለዚህ እዚህ ጋር ያሉትን ፎርሞች እንሞላለን። ዩዘር ኔም የራሳችን እናስገባለን። ኢሜል ግዴታ ትክክለኛ ኢሜል መሆን አለበት፣ የሚሰራ ኢሜል ማለት ነው። ቀጥሎ ፓስወርድ እናስገባለን። ፓስወርዳችንን ኮንፈርም እናደርጋለን። ስለዚህ ፈርስት ኔም፣ ላስት ኔም፣ ስል ቁጥር፣ ካንትሪ የሚለውን ነን ማለት እንችላለን። ከዛ እነዚህን ሳንሞላ ማለፍም እንችላለን። ስለዚህ እዚህ ጋር ስንደርስ ቻናል በምን ኮንታክት እንደምንደረገ ወይም ደሞ ማስታወቂያ እንደምንሰራ ላይ እንመርጣለን ማለት ነው። ስለዚህ ምን ቻናል እንዳለን ከሌለን አንዱን መርጠን ማለፍ እንችላለን። ከዛ ስለ ቻናሉ ዝርዝር ሀሳብ እንጽፋለን፣ እዚህ ጋር ማንኛውም ሀሳብ መሆን ይችላል። ከዛ እዚህ ጋር የትራፊክ ሶርሳችን ወይም ሊንካችን አፊሊዬት የምንሰራበትን ነው፣ የፌስቡክ ግሩፕ ከሆነ የቴሌግራም ቻናል ከሆነ የፌስቡክ ፔጅ ከሆነ እሱን እንሞላለን ማለት ነው። ከዛ ቺን ክሊክ አድርገን ሬጅስተር እናደርጋለን። ለሳይንአፕ አንድ የሙከራ አካውንት ሬጅስተር ስላደረግን እሱን ማየት እንችላለን። ስለዚህ ወደ ይህን ስንጨርስ ሬጅስተር ንልና ወደ ናና ቤት አፊሌት ማኔጀር ስልክ እንደውላለን ማለት ነው። ስልኩን ቪዲዮ ላይ አስቀምጥላቸዋለሁ ናና ቤት ፌስቡክም ቴሌግራም ፔጃችን ላይ ያለ አፊሌት ፔጃችን ላይ ያለ ማለት ነው። ከዛ ከናና ቤት አፊሌት አፕሮቭ ይደረጋል አካውንቱ ማለት ነው። በመቀጠል አካውንት መርጠን ሎጊን እናደርጋለን። ይሄ አሁን አንድ አፊሌት የተመዘገበ የአፊሌት አካውንት ማለት ነው። ስለዚህ ውስጡ ምንም እንዳለ እንዴት እንደሚሰራ እናያለን። እዚህ ጋር በዚህ በኩል የተወሰኑ ምርጫዎች አሉ። መጀመሪያ ላይ ላይ ምቹ ሄዳቸው ዳሽቦርድ ሪፖርት የምናይበት ነው። በአጠቃላይ ማይ አካውንት የእኛን ስም እንትናችንን ስማችንን ስልካችንን ኢሜላችንን ዝርዝር ነገሮችን የምናስተካክልበት ነው። ስለዚህ ፕሌየር በእኛ ስር የተመዘገቡ ተጫዋቾችን የምናይበት ነው። ማርኬቲንግ ሊንክ ክሬት የምናደርግበት ነው። ፕሮሞ ኮድና ሊንክ እሱን ተጭነው ሰዎች ሲመዘገቡ በእኛ በኩል እንደተመዘገቡ የሚታወቅበት ማለት ነው። ስለዚህ እሱን የምናዘጋጅበት ነው። ፔመንት ያለንን ክፍያ ወርሃዊ ክፍያዎች ሪፖርቶች የምናይበት ደረሰኝ የምንቀበልበት ማለት ነው። ደረሰኝ ማለት ኦንላይን ደረሰኝ ማለት ነው። ከመንግስት ጋር የተያዘ ደረሰኝ ሳይሆን ኦንላይን ደረሰኝ የምንቀበልበት ምን ያህል እንደሰራን ነው የምናይበት ነው። ሪፖርት አጠቃላይ ዝርዝር መረጃዎች በእያንዳንዱ ማስታወቂያ ላይ የሰራነው የምናይበት ነው ማለት ነው። ስለዚህ ፖስት ባክ የሚለው እዚህ እስካሁን የገባንበት ስንት ጊዜ እዚህ ሳይቱ ላይ ገብተናል፣ ምን ምን የሚለውም በሙሉ ዝርዝር የምናይበት ነው። እዚህ ብዙ አስፈላጊ አለ። ከዳሽቦርድ እንጀምራለን። ዳሽቦርድ ኦፕሬሽናል ይላል። ኦፕሬሽናል ማለት ሚዲያ ማለት ሊንኮቹ ማለት ነው። ክሬት ያደረግናቸው ሊንኮች፣ ሰው እንዲመዘግብባቸው ክሬት ያደረግናቸው ሊንኮች ናቸው። ብዙ ሊንኮች ክሬት ማድረግ እንችላለን። የተኛው ማስታወቂያ እየሰራልን እንደሆነም ለመከታተል ይመቸናል ማለት ነው። እንደዛ ስናደረግ ዝርዝሩን አሳያቸዋለሁ። ስለዚህ ተጫዋቾቹን ምን ያህል ሰው ተመዘገበ፣ ምን ያህሉ አክቲቭ ነው፣ ዲፖዚት አድርጓል የሚለውን የምናይበት ነው። ስለዚህ ከዳሽቦርድ ኦፕሬሽናል የሚለው ማለት ነው። በመቀጠልም ፋይናንሻል ሪፖርት አለ። ፋይናንሻል ላይ ምን ያህል ብር አግኝተናል፣ ምን ያህል ብር ዲፖዚት ተደርጓል፣ በኛ በኩል ምን ያህል ሰው ተጫዋች ዲፖዚት አድርጓል፣ ምን ያህል ብር አደረገ የሚለውን የምናይበት ማለት ነው። ስለዚህ ከዛ ኤርኒንግ፣ እኛ ምን ያህል ብር አግኝተናል የሚለው እናያለን። ቶፕ ፕሌየሮች ደግሞ ስላልቆቹ ተጫዋቾች እነማን ናቸው ስንት ብር ዲፖዚት አድርገዋል የሚለው እናያለን ማለት ነው። ይሄ አሁን ለሙከራ የተደረገ ነው። እዚህ ጋር ቀን መምረጥ እንችላለን። ለምሳሌ ሌላ 30 ቀን መምረጥ እንችላለን። ያለፈውን ወር፣ ትናንትና፣ የዚህን ወር ከዛ ደግሞ ከስተም በማለት የምንፈልገውን ቀን ማስገባት እንችላለን። ስለዚህ እንደዚህ አድርገን ሪፖርት ማየት እንችላለን ማለት ነው። ይሄ ለሶስቱም ሪፖርቶች ይሰራል። ለሁሉም ቀን እያስገባን ማየት እንችላለን። ስለዚህ ካሉን ዳሽቦርድ ላይ ሶስተኛው ማርኬቲንግ ነው። ማርኬቲንግ ማለት የሰራናቸው ማስታወቂያዎች ስንት ጊዜ ክሊክ ተደረጉ፣ ክሊክ ካደረጉት ሰዎች ስንት ሰው ተመዘገበ፣ ከአጠቃላይ ክሊክ ስንት ፐርሰንቱ ተመዝጋቢ ሆነ፣ ስንት ሰውስ ሳይቱን ገብቶ አየው የሚለውን እናያለን ማለት ነው እናያለን ማለት ነው። ስለዚህ ቶፕ ካንትሪስ የሚለው ይሄ አስፈላጊ አይደለም ምክንያቱም ኢትዮጵያን አብዛኛው ታርጌታችን ቶፕቴን ካምፔን የሚለውን የትኞቹ ማስታወቂያዎች ጥሩ ውጤት አገኙ የሚለው እንድናይ ነው። ስለዚህ ከእሱ ጋር የተያዘ ነው። እዚሁም ጋር ቀን መምረጥ እንችላለን። ከስተም ብለን ያለፈው ወር ትናንትና ብለን መምረጥ እንችላለን ማለት ነው። ለመጀመሪያውም ኦፕሬሽን ላይ የምላለው ስንት ስንት የሚለውን ማየት እንችላለን ማለት ነው። ቀን መምረጥ እንችላለን ማለት ነው። ከኦፕሬሽን ቀጥሎ ማይ አካውንት ነው። ማይ አካውንት ማለት የኛን አካውንት የምናይበት ነው። ስለዚህ እዚህ ጋር ዝርዝር ስለኛ አካውንት የሚያሳዩ ነገሮች አሉ። ምን ቻናል ነው ያለን የሞላ ነው። እነዚህም በሙሉ ኤዲት ማድረግ እንችላለን። ከዛ አዲሽናል የሚላለን። ስለዚህ እነዚህ እነዚህ ሁሉ አስፈላጊ አይደሉም። ስለዚህ ግን እነዚህን፣ ስማችንን ሌሎቹ ነገሮች ኤዲት የምናደርግበት ነው። ኮሚሽን የተለያየ አይነት ኮሚሽን ይሰጣል ለተለያየ አይነት ማስታወቂያ። ስለዚህ ማየት እንችላለን። ዋናው ኮሚሽን ግን ይሄ ነው። የተሰጠን ኮሚሽን ስንት ፐርሰንት እንደምናገኝ ማለት ነው። ስለዚህ የምናገኘው ከዜሮ እስከ ሶስት ወር በእያንዳንዱ ተመዝጋቢ ሰላሳ ፐርሰንት እናገኛለን ማለት ነው ስለዚህ በእያንዳንዱ ተመዝጋቢ ሰላሳ ፐርሰንት ለመጀመሪያው ሶስት ወር እናገኛለን ከትርፍ ላይ ቀጥሎ ከሶስት ወር እስከ ስድስት ወር አስራ አምስት ፐርሰንት እናገኛለን ከስድስት ወር እስከ አስራ ሁለት ወር ደግሞ አስር ፐርሰንት እናገኛለን ይሄ በእያንዳንዱ ተመዝጋቢ ነው ለምሳሌ አንድ ተመዝጋቢ ዛሬ ቢኖረን የዚህን ተመዝጋቢ ትርፍ ለአንድ ዓመት እንካፈላለን የመጀመሪያውን ሶስት ወር እስከ 12 ወር ደግሞ 10 ፐርሰንት ትርፉ እንወስዳለን። የዛ ላይ ስድስት ወር ተመዝጋቢ ከመጣ ደግሞ የዛን ተመዝጋቢ ደግሞ በዛው ጊዜ ውስጥ እንወስዳለን ማለት ነው። በዛው ጊዜ ማለት ከዛ ከተመዘገበበት ጀምሮ ለአንድ አመት ትርፉ እንወስዳለን። አንዴ ካስመዘገብ ነው በኋላ ምንም ማድረግ አይጠበቅብንም። እሱ በሚያገኘው ትርፉ ውስጥ እንካፈላለን አብረ ነው ማለት ነው። ስለዚህ ይሄ ኮሚሽን ስትራክቸሩ እናያለን። ፋይናንስ እዚህ ጋር የባንክ አካውንታችን እናስገባለን። ወጪ ስናዝ እንዲገባለን ማለት ነው። ስለዚህ ባንክ ትራንስፈር ብለን እዚህ ጋር ኢሜላችን እናስገባለን ስል ቁጥራችን እናስገባለን። ከዛ ስማችንን እናስገባለን። እነዚህ እነዚህ እናያለን ማለት ነው። እነዚህ እነዚህ አስገብተን አድ እንለዋለን። ያኔ ምን ይሆናል? ክፍያ ሲመጣ በዚህ መንገድ ይከፈላል ማለት ነው። ይፈልግ ነው ባንክ አካውንት መምረጥ እንችላለን። በዝርዝርም ናና ቤት አፊሌት ማኔጀሯ ማናገር ይቻላል ማለት ነው። ሴሽኖች እነዚህ መቼ ገብተናል አካውንቱ ላይ መቼ ቼክ የሚለውን ያሳየናል ማለት ነው። እዚህ ጋር ፕሌየር ፕሌየር ሊስት በኛ በኩል የተመዘገቡ ሰዎችን ማየት እንችላለን። ስልክ ቁጥራቸው ምን ያህል ብራስገቡ የሚለውን ዝርዝር እናያለን ማለት ነው። ማርኬቲንግ ይሄ ዋናው ማርኬቲንግን የምናይበት ነው። ስለዚህ እነዚህ ካምፔኖች ከናና ቤት ለእናንተ የሚሰጡ ናቸው። ስለዚህ የማስታወቂያ አይነቶች ናቸው። አንዱ ማስታወቂያ ማስታወቂያ አይነት እየተባሉ ይሰጣሉ። ግን ብዙ እናንተ መንካት የሚጠበቅባቸው አይደለም። ዋናው ሚዲያ ላይ ነው ያለው። ስለዚህ ሚዲያ ላይ እንገባለን። ሚዲያ ላይ ከገባም በኋላ ሊንኮች ክሬት እናደርጋለን። ስለዚህ እዚህ ጋር ሶስት ሊንኮች ክሬት አድርገናል። እንዴት ክሬት እንደሚደረግ ሊንክ እና ለምን እንዳረግናቸው እናያለን። ስለዚህ ለምሳሌ አሁን መስራት የምንፈልገው የካሲኖ ሲስተማችን አሪፍ መሆኑን ነው ማስታወቅ የምንፈልገው። ስለዚህ ካሲኖ እንልና ቤስት እንላለን። ከዛ ናና ቤት ብለን ርዕስ እንሰጠዋለን። ርዕሱን ምንም ቢሆን ችግር የለውም ግን የተኛው ማስታወቂያ ጥሩ ውጤት እንዳመጣለን እንደናይ ነው። ስለዚህ ካምፔን እንመርጣለን። ካምፔን ከናና ቤት ነው የሚሰጠው። ስለዚህ ካምፔን እንመርጣለን ከዛ ሪዳይሬክት ሲደረግ ወደ ዌብሳይት ነው አፕሊኬሽን ነው እንዲወስዱ የሚፈልገው ይላል። ስለዚህ እኛ አፕሊኬሽን ናናቤት ገና ስላልጀመረ ልጀምረ ዌብሳይት የሚለውን እንመርጣለን ማለት ነው። ከዛ ዳይሬክሽን ሊንክ ናናቤትስ ዶት ኮም የሚለውን እንመርጣለን። ከዛ ትራፊክ ሶርስ የሚለው ላይ ትራፊክ ሶርስ ካስገባን አስገባን ትራፊክ ሶርስ ማለት ወደ ምንድን ነው የምታስተዋውቁት ነው እያለ ያለው። ፌስቡክ ብለን አስገብተን ከሆነ ፌስቡክ የሚለውን እንመርጣለን። ቴሌግራም ካልን ሊንኩን እንመርጣለን። ቻናላችን ነው ማለት ነው። ካላልን ግን መዝለል እንችላለን። ከዛ ሚዲያ ታይፕ ላይ ዳይሬክት ሊንክ እንላለን። ክሪቲቭ ኮድ ማለት ዌብሳይት ላላቸው ሰዎች የሚሰጥ ነው። ዌብሳይት ያላቸው ሰዎች ያችን ኮድ ወስደው ሳይታቸው ላይ ሲያስቀምጡት ወደ ማስታወቂያነት ይቀየራል። እኛ ግን የምንፈልገው ምንድነው ሊንክ ነው። ያችን ሊንክ ተጭኖ ሰው እንዲመዘገብ ነው። ስለዚህ ዳይሬክት ሊንክ እንላለን። ክሬት እናደርጋለን። አሁን እንደዚህ አይነት ሊንክ ይመጣል። ኪዋርድ ኮዱን ትተን ከላይ ያለችው ሊንክ ኮፒ እንላለን። እችን ሳይታችን ላይ ማስገባት ነው ጽሁፎቻችን ላይ ፌስቡክ ላይ ማስታወቂያውን እንደጠፍና ስለ ማስታወቂያ ዝርዝር ከጻፍን በኋላ ችን ሊንክ እናስገባለን። ስለዚህ ሰዎች እችን ሊንክ ተጭነው ሲመዘገቡ በእኛ በኩል እንደተመዘገቡ ሲስተሙ ያውቃል ማለት ነው። ከዚ በኋላ ለአንድ ዓመት ከእነሱ ትርፍ እንወስዳለን ማለት ነው። እዚህ ግን ለምን ብዙ ሊንክ ክሬት ማድረግ እንደሚያስፈልግ አሁን ለምሳሌ አሁን እዚጋ እሱ ሲመዘገቡ 350 ሚሊዮን ክሬት አድርገናል። ናና ቤት ቦነስ ሚሊዮን ክሬት አድርገናል። አሁን ደግሞ አብረን እያየን ካዚኖ ቤት ናና ቤት ካዚኖ ቤስት፣ ናና ቤት ብለን ፖስት አርገን ሊንክ ክሬት አርገናል። ሶስት የተለያየ ሊንክ ነው። ምንድነው የምናደርገው? ሲመዘገበው 350 ብር በነፃ የሚል የናና ቤትን ማስታወቂያ ከለቀቅን እና ከሱ ጋር አንድ ላይ ሊንኮን ካስገባን በየተኛው ማስታወቂያ ሰው እዚህኛው ላይ እንደተመዘገበ እናውቃለን ማለት ነው። ናና ቤት ቦነስ የሚለው ላይ ደግሞ ስለ ቦነሶች እያስተዋወቀን ካስገባን የቦነሶች ማስታወቂያ ጽሁፍ አስገብተን ይህችን ሊንክ በናና ቤት ቦነስ በሚል ያመጣነው ሊንክ ካስገባን ካሲኖ ስናስተዋውቅ ደግሞ ያኛው ሊንክ አስገባን ሰው በየትኛው ማስታወቂያ ነው ብዙ እየተመዘገበ ያለው የሚለውን መለየት ስለምንችል ወደ ሱ ትኩረት እንደናደረግ ይረዳናል ማለት ነው እ አንድ ሊንክ ሁሉም ቦታ ማድረግ እንችላለን ግን የትኛው ማስታወቂያ ጥሩ ውጤት ያመጣል እንደሆነ መለየት አንችልም እንደዛ ኮ ነው ስለዚህ እዚህ ጋር የምናደርጋለን ይቺ የዓይን ምልክቷን ስንጫን? እዚህ ጋር ማስታወቂያው ስንት ክሊክ አለው ምናምን የሚለውን ዝርዝር ነገሮች ማየት እንችላለን ማለት ነው ስለዚህ ይሄ ሚዲያ የሚለው ላይ ብዙ ሊንኮች ክሬት ማድረግ እንችላለን። በተጨማሪ ደግሞ የምናደረጋለን ኮዱን ማግኘት ከፈለግን ተመልሰን ጌት ኮድ የሚለውን እንጫናለን ማለት ነው። ኮዷ መጣች። ስለዚህ ኮዷን ኮፒ ማድረግ እንችላለን። ኮፒ ካረግን እሷን መጠቀም እንችላለን ማለት ነው። ስለዚህ ፕሮሞ ኮድ የሚለው ፕሮሞ ኮድ ሰዎች እንዲመዘገቡ በፕሮሞ ኮድ የምናደርግበት ነው። ግን ይሄ ብዙ ከናና ቤት ተለቆ የሚሰጥ ነው። ግን ብዙ አስፈላጊ አይደለም ምክንያቱም ምንድን ነው ሰዎች ናና ቤትን ፈልገው ከገቡ በኋላ በፕሮሞ ጋር ከሆነ የሚመዘገቡት ፕሮሞ ኮዱን ሳያስገቡ ከገቡ በእናንተ ስም እንደተመዘገቡ ላይ ይታወቅ ነው ማለት ነው። አሁን ግን በሊንክ ግን ሚዲያ በሚለው ግን አንድ ጊዜ ተጭነው ከገቡ በእናንተ በኩል እንደገቡ ስለሚታወቅ ሲስተሙ ራሱ ትራክ ያደርጋቸዋል። ስለዚህ ለዛ ነው ፕሮሞ ኮድ ለእናንተ ብዙ ጥቅም የለውም፣ አስፈላጊም አይደለም። ስለዚህ አፕሮድ ኮሚሽን፣ ስለዚህ ኮሚሽን የተከፈለን የሚከፈለን ኮሚሽን ነው። በወር በወር ነው ሂሳቡን የሚሰራው ኢንቮይስ ደረሰኞች ነው የሚሰራልን። ደረሰኞ ከመንግስት ጋር የተያዘ አይነት ደረሰኝ አይደለም ግን ይህን ያህል ብር ተሰርቶ ይህን ያህል ብር አግኝታቸዋል የሚል ደረሰኝ ይሰራልናል ማለት ነው። ባላንስ ሂስትሪ ደግሞ እስካሁን ስንት ብር ነበረን፣ ስንት ብር አወጣን፣ ምናምን የሚሉትን ማየት እንችላለን ማለት ነው። ሪፖርት ኮሚሽን ካልኩሌት የተደረገውን ኮሚሽን ሪፖርት ያሳየናል እዚህ ጋር። ስለዚህ እነዚህ በሙሉ ሪፖርቶች ላይ ቀድሞ ማስተካከል ማደስ እንደ ምርጫችን ማለት ነው። በዚህ እኛ ደግሞ ምን አይነት ኮሚሽን ነው የተኛው ማስታወቂያ ነው ምናምን የሚለውም ማየት እንችላለን ማለት ነው። ስለዚህ ማርኬቲንግ ሲል ደግሞ እያንዳንዱ ሊንኮች ቅድም ክሬት ያደረግናቸው ለምሳሌ ሶስት መቶ ሀምሳ ሲመዘገቡ ሶስት መቶ ሀምሳ የሚል ስም የሰጠነው ሊንክ አለን። እነዚህ ሊንኮች እያንዳንዳቸው ምን ያህል ውጤት አመጡልን የሚለውም እናይበት ነው። ስለዚህ ቀን መምረጥ እንችላለን፣ ከስንት እስከ ስንት ነው ሪፖርቱ። ይህ ግን አዲስ አካውንት ስለሆነ ምንም ስራ ስለሌለው ማየት አንችልም። ግን ሚዲያም ብለን በዝርዝር ማየት እንችላለን። ፕሮሞ ኮድም ካለን ደግሞ በሶስቱም ሪፖርት ማየት እንችላለን ማለት ነው። ፐርፎርማንስ። ስለዚህ እንደ አፊሌት ያለንን ፐርፎርማንስ በዚህ እናያለን። ተጫዋቾቻችን፣ በእኛ ስራ ያሉ ተጫዋቾች ደግሞ የተኞቹ ብዙ ብር እያስገቡ ነው፣ የተኞቹ ምን እያደረጉ ነው የሚለውን ዝርዝር በዚህ እናያለን ማለት ነው። ስለዚህ አጠቃላይ ፕሮሰሱ ይህ ነው። ሎጋውት እንላለን ስንጨርስ። እዚህ ጋር ባላንሳችንን የምናይበት ነው። የባላንስ ምልክት እዚ ጋ ደግሞ ኖቲፊኬሽኖች ካሉ ነው የተሰጡን ማየት እንችላለን። እዚህ ጋ ደግሞ ሎጎት ማለት የምንችልበት ፕሮፋይላችንን ማየት የምንችልበት ፎቶ ማስገባት የምንችልበት ምርጫ አለ። ስለዚህ እነዚህ እነዚህ ነገሮች እዚህ ጋር ማድረግ እንችላለን። እዚህ ጋ ደግሞ ሀያ አራት ሰዓት ነው በአስራ ሁለት ሰዓት ሰዓት ነው ሲስተሙ ማየት የምንፈልገው የሚለው እናያለን። ቁጥር እንዴት ነው እንዲጽፍ የምንፈልገው የሚለው እናያለን። ስለዚህ እነዚህ ምርጠን ሴቭ እንላለን ማለት ነው ስለዚህ የናና ቤት አፊሊት ባክ ኦፊስ ፕሮሰሱ ይሄ ሆናል ማለት ነው። ስለዚህ ሎጎት ብለን ማንኛውም ሰዓት ብንገባ ሪፖርታችንን ማየት እንችላለን ማለት ነው። ስለተመለከታችሁ